ሾመ ዋለ የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ነኝ። በደብረ ማርቆስ ከተማ አስተዳደር የ2018 በጀት ዓመት የትምህርት ስራ እንጀምሯል። ይሄ ትምህርት ስራ በ2018 ከመጀመሩ በፊት በክረምት ወደዋት በቅድመ ዝግጅት ላይ ነው የቆየ ነው። በተለይም የዘጠና ቀናት ቅድ አቅደን በትምህርት ዘርፉ ሊሆኑ የሚገባቸውንና ሊፈጸሙ የሚገባቸውን በማቀድ ሲሰሩ ቆይተዋል። ከእነዚህ መካከል የተማሪዎቻችንን መለየት በየደረጃቸው እነማን ናቸው፣ ስንት ናቸው፣ የት ነው ያሉ የሚሉትን መምህራን ጋራ ጭምር በመወያየት የዚህን ዝግጅት ሲደረግ ቆይቷል። ሁለተኛ የትምህርት ቤቶችን ገጽታ በማሳመር እና ለልጆቹ ሳቢ ማራኪ እንዲሆኑ በማድረግ ረገድ ስራዎች ሲከናወኑ ቆይተዋል። ሌላ በማህበረሰብ ተሳትፎ አንዳንድ ስራዎች እንዲከናወኑ በማቀድ ስንሰራ ቆይተናል። ይሄ በመምህራን በወላጆች፣ በማህበረሰቡ አጠቃላይ በባለድርሻ አካላት ሲከናወን የቆየ ነው ማለት ነው። ይሄ የውይይታችን አንዱ የነበረው ከጸጥታ በአካባቢያችን ከነበረው የጸጥታ ችግር አኳያ የነበሩትን ችግሮች በመገምገም ምን ችግሮች ነበሩ ብሎ እነሱን ለማረም ከማህበረሰቡ ጋር መግባባት በተቻለበት ሁኔታ ነበር ማለት ነው። እንግዲህ ትውልድ የሚቀጥለው ወቅቱ የሚጠይቀውን የእውቀትና የክህሎት ብቃት ይዞ በመገኘት በመሆኑ ለዚህ ሊመጥን የሚችል ዝግጅት ቅድመ ዝግጅት እንዲኖር ቀደም ብለን ስንሰራ ቆይተናል ማለት ነው። ከማህበረሰብ ክፍሉ ጋራ ውይይቶችን አካሂደናል። ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከጸጥታ አካላት፣ ከመምህራን፣ ከወላጆች፣ አጠቃላይ ከማህበረሰቡ ጋራ እነዚህን ወደ ትምህርት ያልመጡ ህፃናትን ወደ ትምህርት ቤት ሊመለሱ የሚችሉበትን ቅድመ ዝግጅት ስንሰራ ቆይተናል ማለት ነው። 2018 የትምህርት ዘመን ስራ ሲጀምር ደግሞ የመጀመሪያዋን የትምህርት ቀን የምትባለዋን እሷን ቀን በሴሬሞኒ ጭምር በማክበር በትምህርት ቤቶች የትምህርት አጀማመር ስነስርዓት ተካሂዷል ማለት ነው። መምህራን ተማሪዎቻቸውን ይዘው ችቦ በማብራት የወደፊት ህይወታቸውን ተስፋን ሊያሳይ በሚችል መልኩ የትምህርት ስራ እንዲጀምር ተደርጓል። ስለዚህ በክልሉ ካሉት ዞኖች እና ከተማ አስተዳደሮች በወቅቱ ትምህርት የጀመረ የኛ ከተማ አስተዳደር ነው ማለት ነውእና በዚህ ወቅት መምህራን በጊዜው ተገኝተው ተማሪዎቻቸውን በመመዝገብ እና ወደ ስራ እንዲገቡ በማድረግ ወደ ትምህርት ቤት ሊመጡ የሚችሉበትን መንገድ ጭምር ኦሪየንት በማድረግ ስራ እንጀምረዋል ማለት ነው። እንግዲህ በአጠቃላይ ከዚያ ጊዜ ጀምሮ የምዝገባ ስራና ወደ ትምህርት የመጀመር ክላስ የመጀመር ስራው ተጠናክሮ ቀጥሏል። ተማሪዎቻችን ከባለፈው አመት በዚህ ዓመት በተሻለ ሁኔታ ወደ ትምህርት ቤት በየደረጃው ወደ የትምህርት ቤት የመጡ ነው ማለት ቅድመ አንደኛ ደረጃ ላይ ንጥር ላይ ከአንድ እስከ ስምንት ከዘጠኝ እስከ አስራ ሁለት ከኬጂ እስከ አስራ ሁለተኛ ክፍልና ሌሎች የጎልማሳ የልዩ ትምህርት የልዩ ፍላጎት ትምህርቶች ሁሉ ስራ እንዲጀምሩ ተደርጓል ማለት ነው። በዚህም ሂደት ከባለፈው ሁኔታችን አንጻር ስንገመግም በከፍተኛ ሁኔታ ለውጥ አለ። እንደውጣለን። በዚህ ዓመት ያሰብነው ጠቅላላ በተለይ ኬጂዋን እስከ 12ኛ ክፍል ያሉትን ወደ 41ሺ 20 ተማሪዎችን ነው ጥቅል እናስተምራለን ብለን ያቀርነው። ከዚህ ውስጥ አሁን ላይ ከ33728 በላይ ተማሪዎች ክላስ ላይ አቴንድ እየተከታተሉ ይገኛሉ ማለት ነው። እየተከታተሉ ይገኛሉ። ይሄም ተቀዳጅን 82% ነው። በባለፈው ዓመት በዚህ ወቅት እዚህ ደረጃ አልደረስንም ነበረም። ማለት አመቱ ሙሉ ልጆቹን ወደ ትምህርት ቤት እንዲመጡ እንዲነቃቁ ከነበረው ኢንቫይሮንመንት ድብርት እንዲወጡ የማድረግ አመቱ ሙሉ ወደ ትምህርት ቤት እንዲመጡ የማድረግ ስራ የማጠናከሪያ ትምህርት እየሰጠን ጭምር ስና ሲር ነው የቆየን። ይሄ ዋናው ዓላማው ልጆቹ እንዲማሩ ብቻ አይደለም ከድብርት ወጥተው ወደ ትምህርታቸው እንዲመለሱ ስነልቦናቸውን የማንቃት ስራ ነበር። ያም ሆኖ እዚህ ደረጃ አልደረስንም አሁን ላይ እንግዲህ መስከረም ላይ ነው። አሁን መስከረም አጋማሽ አካባቢ ነው ያለ ነው። 82 ፐርሰንት ተማሪዎቻችን ወቅቱን ጠብቀው ትምህርት እየተከታተሉ የሚገኙ ናቸው ማለት ነው። በየእድሜ ደረጃው በየክፍል ደረጃው የመለያየት አለ። አብዛኞቹ ግን ከተለ ከኬጂ ዋን እስከ 12ኛ ክፍል ያሉት በጥሩ ሁኔታ ላይ ያለ ነው። ቀሪ የምናስገባቸው ተማሪዎች ይኖሩናል ማለት ነው። ያሉን ትምህርት ቤቶች አብዛኞቹ ወደ ስራ የገቡና። እሪ ከፀጥታ አኳያ ያሉት ትምህርት ቤቶቻችንን ዝግጅት በማድረግ እዛ ካሉት የሀገር ሽማግሌዎች ሃይማኖት አባቶች ወላጆች ጋር በመወያየት ሙሉ በሙሉ ወደ ትምህርት እንዲገቡ የማድረግ ስራ እየሰራን ነው። ይሄ እንደለፈው ወይም ከዛ ቤት እንደነበሩት የሚጓተት አይደለም። ወቅቱን ጠብቀው በትምህርት ዘግይተው እንዳይገቡ ወቅቱን ጠብቀው ዛሬ ሆኖ እንዲገኙ እየሰራን እንገኛለን ማለት ነው። ይህንን በማድረግ ሰርተናል። እንግዲህ በባለፈው አመት የስድስተኛ የስምንተኛ የአስራ ሁለተኛ ክፍል ፈተናዎችም ተሰጥተዋል። በበቂ ዝግጅት ተሰጥተዋል ብሎ መውሰድ ይቻላል። ከቁጥራቸው አኳያ የተለያየ ቁጥር ቢኖራቸውም ከዚያ አኳያ የአስራተኛ ክፍል ተማሪዎችም የ8ኛ ክፍል የ6ኛ ክፍል ተማሪዎችም ውጤታማ ናቸው ብሎ መውሰድ ይቻላል። አንጻራዊ ነው የሚገመገመው ማለት ነው። በተለይ የስድስት የስምንት ጥሩ ነው። አስራተኛ ክፍል እንደ ሀገር ከተሰጠው የተሻለ በማለፍ ምጣኔያቸው የተሻለ ፐርሰንት ላይ ነው የከተማ አስተዳደሩ የሚገኘው ቀደም ብሎ የገባ በመሆኑ እና አንዳንድ ጋፎች የተደረጉላቸው በመሆኑ ወደ 37 ፐርሰንት የሚሆኑ የአስራተኛ ክፍል ተማሪዎች ማለፊያ ነጥብ ያመጡ ናቸው ማለት ነው እና ይህ ስናየ ተረጋግቶ በትምህርት ዘርፍ የሚሰጠውን ነገር እያሳያል ማለት ነው። አጠቃላይ ያለው ሁኔታ ይሄ ነው። ወደፊት ይህንን አጠናክረን የምንሄድበት ሁኔታ ይኖራል፣ ወይም ትኩረት ሰጥተን የምንሰራቸው ስራዎች ይኖራሉ። እንግዲህ እንዳልኩት ውድድሩ ዓለም አቀፋዊ ነው። ዛሬ የደብረ ማርቆስ ከተማ ተማሪ ከጎኑ ካለው ወይም በክልሉ ካለው ተማሪ ጋር ዓለም ወይም በሀገር ውስጥ ካለው ተማሪ ጋር ዓለም ውድድሩ ውድድሩ ወቅቱ የሚጠይቀውን ዓለም አቀፋዊ ነው፣ ግሎባል ነው እና በዚህ ዘመን ጭራሽ ከትምህርት ውጪ መሆን አደገኛነቱን ለመረዳት ሰው መሆን በቂ ስለዚህ ሰው የሆነ ሁሉ ከትምህርት ውጪ የሚኖር የሚሆን ህፃናት መኖር የለበትም የሚለውን መረዳት ያስፈልጋል። ይሄ ጠላት ወገን፣ የተማረ ያልተማረ፣ ህፃን ሽማግሌ የሚባል አይደለም። በማንኛውም የህብረተሰብ ክፍል በማንኛውም ፖለቲካ ሁኔታ በማንኛውም ኢኮኖሚያዊ ሁኔታ በማንኛውም ማህበራዊ እንቅስቃሴ ውስጥ አለመማር ምን አይነት አደገኛ አለው እንደ ግለሰብ እንደ ማህበረሰብ እንደ ሀገር እንደ ክልል ብለን ወስደን አለም አቀፋዊ ይዘቱን አለም የደረሰችበትን ፍጥነቷን ጭምር ተረድተን መሄድ መቻል አለብን። እኛም እኛ እንደ ክልልም እንደ ከተማ አስተዳደርም ዓመትም ሁለት ዓመትም ትምህርት ማቋረጥ ብቻ ሳይሆን በዚህ ወቅት የሚደርስብን ማህበራዊ እና ስነ ልቦናዊ ጫና አሉታዊ ጫናን ከተረዳን የቀላል ጊዜ አይደለም ወቅቱ። የሰከንዶች የማይክሮ ሰከንዶች ነው ሩጫው በደቂቃዎች ነው፣ በአመታት አይደለም፣ በወራት አይደለም። በዚህ ወቅት ሁለት ዓመት ከትምህርቱ ውጭ ሁለት ዓመት አዲስ እውቀት መገቤት ሲገባው እውቀት እንዳያገኝ ተከልክሎ የነበረውን አጥቶ በተለያዩ የስነ ልቦና ጫውና ውስጥ ሆኖ ማደግ ዛሬ የሚፈጥረው ለነገውም ሕይወቱ አደገኛ ስለሆነም ዛሬ ላይ ወቅታዊ የጻት ችግር የነበሩ ችግሮችን እምንፈታበት ነው ዛሬ ለኛ የትናንትናውን የምናረምበት ዛሬ ላይ ያለንን ስራ በወቅቱ የምናጠናቀቅበት፣ የነገ አሳይመንታችን ዛሬ አቅደን የምንሰራበት ነው ማለት ነው። ይሄ ትውልድ ግንባታ ነው፣ ሀገር ግንባታ ነው። ስለዚህ ትውልድ ላይ የምንሰራው ከምንም ሁኔታ ሲታይ ሊሆን ዘግይተን የምንሄደው ሮጠን እንደርሳለን ብለን አባንስሰተን የምንሄደው አይደለም። እኩል መራመድ ስለሚጠይቀን ይህንን የተረዳ አመራር፣ ይህን የተረዳ ወላጅ፣ ይህን የተረዳ መምህር፣ ማህበረሰብ መፍጠር አለብን በሚል አንድ ከማህበረሰቡ ጋር የምንሰራው ስራ ይኖራል ማለት ነው። ሁለተኛ በተለይ ሕፃናት ላይ ቅድመ አንደኛ ክፍል ላይ ያሉትን ትምህርት የማጠናከር ስራ ሕፃናት ላይ መስራት ያለብንን ለይተን ለመስራት ትኩረት ሰጥተን እየሰራን ነው። በሁሉም ቀበሌዎቻችን በተቻለ መልኩ ቅድመ አንደኛ እንዲኖር ሕፃናት ትምህርት ላይ በሌላ ስነልቦና ሀሳባቸው የተሰረቁትን ስነልቦናቸው ጫና የደረሰበትን ወደ ትምህርት አለም የመመለስ ስራ ለመስራት እንቅስቃሴ እያደረግን ነው። የትምህርት ቤት የደረጃ ማሻሻልን በተቻለ መልኩ አቅደን እየሰራን ነው። ቅድመ አንደኛ ደረጃ ላይም አንደኛ ደረጃ ትምህርት ቤት በሃይስኩል ሁለተኛ ደረጃ ትምህርት ቤቶች ላይ ወደ ደረጃ አራት የሚገቡ ለይተን ለመስራት አለም አብዛኞቹን ደግሞ ወደ ደረጃ ሶስት የማድረስ እንቅስቃሴ በዚህ የትምህርት ዘመን የምንሰራው ስራ ይሆናል ማለት ነው እና ሙሉ የትምህርት ቤት ገጽታ በማሻሻልና ትምህርት ቤቶች ሳቢ፣ ማራኪ ከቤታቸው ሲወጡ መቼ ትምህርት ቤት ቢሄድን ብለው ሕፃናት የሚመኙት የትምህርት ከባቢ እንዲኖር የማድረግ ስራን ትኩረት ሰተን የምንሰራ ይሆናል። በተለይም የተማሪዎችን ውጤት ለማሻሻል አጋር ወይም ባለድርሻ አካል የተባለ ከወላጁ፣ ከመምህራን፣ ከእርሰ መምህራን ከሱፐርቫይዘር፣ ከቤተሰብ፣ ከአሳዳጊ ጀምረን ሊሰሩ የሚችሉ ስራዎችን የእቅዳችን አካል አድርገን የተማሪዎች ውጤት መሻሻል ላይ ስራዎችን እየሰራን ነው። በዚያ መልኩ እንዲመሩ እያደረግን ነው። በተለይ ተማሪዎቻችን የዚች ሀገር ባለቤትም ተረካቢም ናቸው። ዛሬ ላይም ባለቤት ናቸው። ነገም ከዚህ ትውልድ አሁን ካለው ትውልድ የሚረከቡ ትውልዶች ስለሆኑ በጥሩ ስነምግባር እየታነጹ ለሀገር ግንባታ ከፍተኛ አስተዋጽኦ ሊኖራቸው የሚችል የባለቤትነት ስሜት ሊኖራቸው የሚችል ታሪካቸውን ያወቁ የተረዱ ራስን ከማግለል የወጣ ህብረ ብሔራዊ አንድነት፣ ወንድማማችነት፣ ትማማችነት፣ መተባበር፣ መተጋገዝ እንዲህ አይነት ስነ ልቦናዎችን እንዲያዳብሩ ከሌሎች ጋር የመኖርን ልምድ እንዲለማመዱ ከአሁኑ መሰራት ያለበት ስለሆነ ተማሪዎችን በስነምግባር በጥሩ ስነምግባር የማነጽ ስራ ዋና ስራ ተደርጎ የሚሰራ ይሆናል ማለት ነው። እስካሁንም የገጠመን ችግር መንስኤው እንደዚሁ ነው ብለን ስለምናምን ነው ትውልድ ላይ የተሰራው ስራ ደካማ በመሆኑ ዛሬ ለደረስንበት የግጭትና የድህነት አዙሪት ውስጥ የምንሽከረከረው። ትውልድ ላይ የተሰራው ስራ ደካማ በመሆኑ ይህንን ችግር አይተን የነበረውን ማረምና ዛሬ ላይ የምንሰራው ማስተካከል አለብን የሚል ስራዎችን እየሰራ እንገኛለን ማለት ነው።